ሰረ ዶሮ ወጥ አብረን እንስራ አላችኋለሁኝ። ሀባይ በሸክላ ድስት በጣም የሚጣፍጥና ቆንጆ ዶሮ ወጥ ማለት ነው። እንደዚህ ማሻ አላህ ተባረከ ራህማን የሆነ ዶሮ ወጥ ማለት ነው። እያችሁት ሰላም አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናቸው? ኔ ሰላም ነኝ፣ አልሐምዱሊላ እስኪ ዛሬ እንግዲህ ዶሮ እንስራ ማለት ነው ዶሮ ብቻ የፈረንጅ ነው እንጂ በሀበሻ ነገር ነው። ሁሉም የምሰራው የሀበሻ ሽንኩርት፣ እዚህ ጋር እንደምታዩት የገዛሁት በጣም የሚያምር፣ ከዛ ዶሮ ደግሞ ደግሞ ሰርፕራይዝ አለ፣ የሚገርም ሰርፕራይዝ አለ። እሱንም አሳያችኋለሁኝ። ዶሮ ማሻአላ ተወዷል፣ በጣም ነው የተወደደው። ከዛ ሀባይቢ ሽንኩርቴን እንደዚህ አድርጌ ሁለት ሳህን ሁሉንም አልጨረስኩም የገዛሁት፣ ግን ሁለት ሳህን ሽንኩርት ነው እንዳይበዛ ሽንኩርት ማለት ነው። ከዛ ይሄንን ፈጭና ሰርፕራይዝ አላችሁ ያልኩት እቺን የመሰለች ድስት ገዝቼ ማለት ነው። አሟሽቻለሁኝ። በጣም ነው የወደድኳት። ሳየው ራሱ በጣም ስለወደድኩት ገዛሁት ማለት ነው። ያኔ ዶሮ ምናም እንደዚህ ለመስሪያ ዶሮ ለመስራት ራሱ ፕሮግራም አልነበረኝም፣ ግን ስለወደድኳት ገዛሁኝና ዛሬ ዶሮ ልስራባት ብዬ አሰብኩኝ። እቺን የመሰለች ድስት፣ ክዳኗ ግን ትንሽ የሆነ እንትን ያለኝ ናት፣ ግን በቃ በጣም ነው የወደድኳት ቆንጆ አድርጌ ነው ደግሞ ያማሻዋት እንደምታዩት። ከዛ በዚች ነው ዛሬ ዶሮ የምንሰራው። ሰራው ሁሉም በሀበሻ ቃ ነው ያልኳቸው ለዛ ነው እና እንደዚህ አድርጌ እቺን ጥዳት አለው። በክሰል ነው የምሰራው። ትልቅ ፌርሜሎ ገዝቻለሁ እዚህ ጋር እንደምታዩት፣ ትልቅ ፌርሜሎ ነው። በዚህ ነው የምሰራው ማለት ነው። ዲስቴን እጥድና ሽንኩርት እስከሚፈጭ ማለት ነው። በነገራችን ላይ ውስጧም ቀይ የሆነው ከውስጥም ክሰል ስላደረኩበት በቃ በጣም ውስጧም ቀይ ነው የሆነችው። በጣም ነው የምታምረው። ማሻአላ እንደምታዩዋት አባይ እንደዚህ አድርጌ ሽንኩርቴን እጥብ ያለው። ከዛ ዶሮዬን እገነጣጥላለሁ። ሽንኩርቱ በመፍጫው ነው፣ የስጋው መፍጫ ነው። እንደዚህ ቆንጆ አርጎ ነው የሚፈጭላችሁ እኩል ሳይዝ አርጎ እንደምታዩት በሱ ነው የፈጨሁት ማለት ነው። ድስቲቱ ግን ማሻላ በጣም ትልቅ ናት እያያችሁት። ከዛ ሽንኩርቴ እስከሚበስል እኔ ዶሮዬን ልገነጣጥል። እና አባይ ሽንኩርቴን በስሎ ዘይት ጨምረለሁ። እኔ ዘይት ብዙ ሲበዛ አልወድም እና ያው ይሄ ትንሽ የሚያንሰው ይመስለኛል። ትንሽ ልጨምርበት እና ከዛ በርበሬ እንጨምራለሁ ማለት ነው። ከዛህ ባይ በርበሬያችንን እንጨምራለን ማለት ነው። በርበሬ እንግዲህ እንደዚህ ምን ይመስላል? በጣም ነው የሚያምረው። መሻአላ እያችሁት ለእናንተው፣ ልክ ለእናንተው እንደሚዘጋጀው ማለት ነው። በሸክላ ድስት መስራት እንዴት አባቶ ደስ እንደሚል፣ እኔ ራሱ ከመጣው በሸክላ ድስት ገንፎ ብቻ እናት ያገንፍታ ብልታኛለኝ። ዶሮ ምናምን ብረት ድስት ሆኗል። በቃ ሴኔጋል ድስት ነው በየቦታውና እኔ ሳገኘው ደስ ነው ያለኝ። ከፍ ያለ ድስት ሳገኝ ዶሮ መስሪያ ማለት ነው። እና በቃ ዛሬ ሰርቼ መብላት አለብኝ ብዬ ወሰንኩኝ። አንዳንድ ቀን ደግሞ ቪዲዮ ለእናንተም ቢሆን ለየት ያለ ቪዲዮ ማየቱ ጥሩ ነው ብዬ አሰብኩኝ። እና እንደዚህ ልሰራ አሰብኩ ማለት ነው። ባይቢ እንግዲህ ዶሯችንን አጣጥበን እንጨምራለን ማለት ነው። የኢትዮጵያ ዶሮ ያው እንትን ስለሆኑ ወንድ ዶሮ ነው ደግሞ በጣም ኃይለኛ ስለሆነ እንደዚህ ሰንጠቅ ሰንጠቅ አድርጌዋለሁ እኔ ቶሎ እንዲመስል ማለት ነው። የቹት እና ሀባይቢ ያው እኔ ዶሮ ወጣ አሰራር አላልኩም። እኔ አብረን እንስራ ነው ይሄ እንደምታይ ፈረሰኛ ከዛ ቅድ እናርገን እናበስላለን ማለት ነው። ሁሉንም ጨማምረን ዛ ሀባይ እንደዚህ ሆኖ እየበሰላልን ነው ዶሯችን ማሻአላህ ሆኖ ማለት ነው። ዛ ሀባይ እዚህ ጋር ዶሯችን በቃ በስሉልናል ማለት ነው። ነጭ ሽንኩርት መጀመሪያም ጨምሬያለሁኝ አሁን ትንሽ ጨምርበታለሁ ከላይ ማለት ነው። ግን እኔ መጀመሪያ ሳቁላለም ጨምሬያለሁ አላሳየኋችሁም እና ነው ከዛ ኮረሪማ ደግሞ ቆልቼ ወቅጫለሁ እሱንም እጨምርበታለሁ። እና ይህንን ኮረሪማ ፈጭ ወቅጮው ነው እኔ ማብራት ስለሄደ እንደዚህ እጨምርበታለሁ ማለት ነው። እንቁላላችንን እንልጥና ከላይ እንጨምራለን። አባይቢ እንደዚህ ሆኖ ጨርሻ አለሁኝ እኔ እንግዲህ ሰዓቱን ቀዝቀዝ አድርጌዋለሁ ማለት ነው። ከዛ እንቁላላችንን ጨምረናል። ያሁን መጨረሻ ላይ ነው ጨመርኩት እንደዚህ ሆኖ ማሻአላ ሁኑ በስሎልኛል ማለት ነው። እየችሁት ፈረሰኛውም ሁሉም እግሩም ስብስብ ብሏል ማለት ነው። ማሻአላህ ዛሬ ምሳ ከእኛ ጋር ናችሁ። ያን ተፈበሉ ላችኋለሁ። ሀባይ ማሻአላህ ማሻአላህ። በሸክላ ድስት ኒያ ሰንጆይ ነበር እንግዲህ እንደዚህ አድርጌ ሰርቸዋለው ማለት ነው።